ለማገድ የሚያረጋግጥ ማንም መስካሪ ስለሌለበት በነጻ ለቀውታል። እኔ አሁን መስማት የምፈልገው ከዚህ ሶፋ ተነስቼ መራመድ እችላለሁ ወይስ አልችልም የሚለውን ብቻ ነው። አትችልም። ይችላል። ትችላለህ። ዶክተሩ ግን እኮ ከዚህ በኋላ መቆም ሆነ መራመድ እንደማይችል በእርግጠኝነት ዶክተሩ እርግጠኛ ሆኖ ምንም የተናገረው ነገር የለም። ሀምሳ ሀምሳ ነው ያለው። እናንተ ደግሞ አይገባህም እንዴ፣ መቼም ከአሁን በኋላ ሙሉ ለሙሉ መራመድ አትችልም ብሎ አይነግረውም። ግን ለዛ ክፉ ውጤት እኛ እንዲዘጋጅ ልንነግረው ይገባል። ዴቭ እውነቷን ነው አይደል? አንድ ተስፋ አለ ባንቴሮ። የምን ተስፋ ይወለ ባንቴሮ? አሁን በቅርቡ ከውጭ የሚመጡ የሕክምና ቡድኖች አሉ እነሱ አንዳንድ ነገሮች እንዲረዱ ከአሁኑ እየተጻጻፍኩ ነው። እሺ ምን አይሆን በቅርቡ ሕክምና ይገኛል። እና እናማ በቅርቡ ቆሉ ጸልይ እሺ። በእግዚአብሔር ደግሞ እምነት ይኖራል። በፍጹም ተስፋ አለባት። ወደድነታቸው ማንጋጠል ያያቸው ይሄ እኮ ለሮዛ አይገባትም። ንገሪ ይሄ ድራማችን እስከ መቼ ነው? በዚህ ምክንያት ሲሞቱ ዳር ቆሜ ማየት አልችልም። አውጥቶ ጎዳና ላይ ጥልሃል። ከዛ ደክርተና በስብሰ ተንፎቀት የምል ይገባል። ትንሿ ሙሽራ በዛሬው ክፍል ላይ በጣም ብዙ ትዕይንቶች ታይተውበታል። ከዚህ መካከል ሮዛን የተመታትና እንዲሁም ደግሞ የጎዳት አካል ባይታወቅም ምንም ቢሆን ሌቦች እንዳጠቋት አድርገው ገምተዋል፣ ሁላቸውም ማለት ነው። ሮዛ በህይወት ተርፋለች። እቤቱ ላይ እንደምንም ብላ ራሷን ለማዳን የሞከረችው ሙከራ በር ላይ መጣ ወድቃለች ማለት ነው። ዴብ እጅግ በጣም ተናዶ ተቆጥቶ እንዲሁም ተጸጽቶ ሁልጊዜ ሮዛና ለመረዳቱ እና ሁልጊዜ በሆነ ባልሆነው በሰበብ አሰበቡ ሮዛን ተጠያቂ እያደረገ የቆየባቸውን ጊዜያቶች እየወቀሰ ወንጀለኛውን ለህግ ማቅረብ አለብን፣ ይሄ ነገር በጣም መጥፎ ነው በማለት ሲላት እጅግ በጣም ተናዳ ሮዛም ከአሁን በኋላ እንዲህ አይነት ጥያቄ እንዳትጠይቀኝ፣ ይሄ ቁስል ያንተ ነው በማለት ወንጀለኞችን ለመሸፈን የሞከረችበት አጋጣሚ ነበረ። ሉሊት ባንቴሎኑን እየመከረች ትገኛለች። ባንቴሎኑን ፈጣሪ እኮ ሌላ እድል ሰጠሁ። ትናንትና የነበረውን ባንቴሎን አፍርሶ ዛሬ አዲስ ባንቴሎን ሰርቷል። ስለዚህ ይሄ ማለት ደግሞ ፈጣሪ ልታመሰግን ይገባል፣ በማለት እንግዲህ ባንቴሪን እየመከረችው ትገኛለች ማለት ነው። ሉሊት ትንሽም ቢሆን ደስታ ተሰምቷታል። ይሄ የሆነበት ምክንያት ደግሞ ትንሽም ቢሆን ፈገግታ ግንባሯን በሆነ በጥርሷ ላይ የፈጠረባት የሮዛ መዳንን አይታና ሮዛ ምትድን አትመስልም ነበር አወዳደቋ ሮዛ በመነሳቷ የተደሰተች አትመስልም። በተለይ ደግሞ እኔ ይሄን ያለውን ነገር ሁሉ ላንቺ ትዬ ጥዬ መሄድ አልፈልግም ነበር በማለት ሉሌ ትልቧ ነግታታለች። ማለትም ደግሞ ይሄንን ያለውን ሀብት ንብረቴን፣ እንዲሁም ደግሞ ቤቴን አስረክቤ ላንቺ አይኔን ጨፍኜ መሄድ፣ አሸልቤ መሄድ አልፈልግም ነበር ስትል ስትናገራት ነበረ። ምክንያቱም ደግሞ ሞትንም ሕይወትንም ሁሉንም ነገር በእጇ የጨበጠችው እስከሚመስላት ድረስ ሮዛ ለንግግሯ ልክ ያጣችበት ጊዜ ነበረ ማለት ነው ሉሊትም ስትመልስላት ይሄ ነገር በፈጣሪ ጨርነት እንደሆነ አድርገሽ ብታስቢ መልካም ነው እያለቻት ነበር ባንቴሮን አንዳንድ ነገሮችን ለዴቭ ሊያመለክተው ወይም ደግሞ ሊነግረው ስለ ሮዛ የፈለገበት መንገድ ነበረ ዴቭ ግን የተረዳበት መንገድ ሌላ ሆኗል ምክንያቱም ሮዛ አሁን ላይ የተጎዳችበትን መንገድ ብቻ ስለተመለከተ የነበረ አሁን ላይ ትኩረት አልሰጠውም ባንቴሮን የሚለው ሌላ ዴቭ የሚመልስለት ሌላ። ምክንያቱም ደግሞ ዴቭ ጫፍ ጫፉን ነገር ቢሰማውም ትክክል እንዳልሆነና እንዲሁም ለሮዛ ያለው ስሜትና እንዲሁም ደግሞ ለሮዛ እስከ ዛሬ ድረስ ሁልጊዜ ተጠያቂ ላደረጋት ለነገሮች ሁሉ ጥፋተኛና ተጠያቂ አድርጎ ራሱን እየወቀሰ አሁን ላይ ይገኛል ማለት ነው። ምክንያቱም ደግሞ ዓይንህን ግለጥ፣ ዙሪያህን ተመልከት እያለው ይገኛል። እውነት ባንቴኖን የመከረውን ምክር ነገ ከነገ ወዲያ በእርግጥም ይህንን ነገር እውነቱ ሳይደርስበት አይቀርም። ዛሬ ላይ ሮዛን ይቅርታ ጠይቋታል ዴቭ ዴቭ። ይቅርታ ቢጠይቃትም እሷ ግን ልቧ እንደሻከረ ነው። አንተ አውቀህ ነው ስታቅፈውም ራሱ ምን እያለች ነበር? አንተ አውቀህ ነው እንደዚህ የምትለኝ አሁን እያባበልከኝ ነው፣ ሌላ የምትሰራው ሌላ ከኋላ የምታሴረው ሴራ ይኖረሃል፣ በማለት እንግዲህ የገዛ ባሏን በይቅርታ በጸጸት በርከክስ ይልላት። እሷ ግን ይህን እያሰበች ነበር ምክንያቱም ደግሞ ሮዛ ማለት እጅግም በጣም መሰሪ እና ከባሏ ተደብቃ ብዙ ነገሮችን የምታደርግ አሁን ባንቴሪውን ሁሉንም ነገር ለዴብ ላሳውቀው እፈልጋለሁኝ። ነፃ መሆን እፈልጋለሁ። እሱ የተሻለ ነገር ይገባዋል በማለት ሁሉንም ነገር ለማሳወቅ ስልኩንም ሲያነሳ ስልኩን ቀምታ ብዙ ነገሮች ተናግረዋለች። ከዚህ መካከል የመጀመሪያ የሕጋዊ የነበረው ባሏ እዚህ ቤት መጥቶ የግል ሚስቱን እያባለገ ተብለህ ብትባል አንተ ነህ የመጀመሪያ ተጠያቂው በማለት ብዙ ነገሮችን ተናገረችው ሮዛ ማለት ነው። ሮዛ ይሄን ስትናገረው ዴብ በጣም ብዙ ነገሮችን ተሸክሞ እንዲሁም ደግሞ ብዙ ነገሮችን ሮዛ መልካም ሚስትና ጥሩ ስብዕና ያላት እንደሆነች አድርጎ አስቦ አብራት የሚኖረውን ዴብ እንዴት አድርጎ እንደሚያስቀይመው በብዛት አስብበት እና ተናገር እያለችው አሁን ንገረው ምን እንደሚከሰትብህ አውጥቶ ጎዳና ላይ ይወረውርሃል። ትበሰብሳለህ፣ እንዲሁንህም ትሞታለህ፣ ትማቀቃታለህ፣ ያለ ምንም ነገር በረሃብ ትገረፋለህ እያለች ብዙ ዛቻ የመሰሉ ነገሮችን ስትናገር ነበር። ስሜታዊ ሆኖ እሷን ለመያዝ ባለመቻሉ እየተጸጸተ፣ ከተቀመጠበት ወንበሩ ላይ እየተንቀጠቀጠ እየጮኸ ነበር። አጋጣሚ ሆኖ ካጠገቡ ላይ ሄዳ ትወጣለህ፣ ወደ ጎዳና ትዛ ትወድቃለህ፣ በስብሰህ ነው የምትሞት እያለች ደጋግማ ስትለው አጠገቡ ላይ ጠጋ ስትልለት ጉሮሯዋን በማነቅ እጅግ በጣም ታግሏት ነበር ማለት ነው። ይሄ ማለት ደግሞ ሮዛን በጣም እንደጎዳት እና ከሶፋው ላይ እንደተቀመጠች መነሳት እንዳልቻለች አይተን ነበረ። ሉሊት እናቷ ደውላላት ነበር። እናቷ ስትደውልላት ሉሊት የሰማችው ነገር እጅጉን በጣም አሳዛኝ ነገር ነው። አባቷ በባለፈው የታገትሽ ጊዜ ወድቀው እንዲሁም አሁን ድረስ ስብራታቸው እንዳልዳን ና የወደቁበትም ደግሞ የሚያሻቸው ሰው ደግሞ አባትሽን እንዴት ማዳን እንዳልቻሉ እሳቸውም ደግሞ ያው ሎሊትን ሊያገባት የሚያስቡ ሰውዬ እጁ ረጅም በመሆኑ ድብድቧቸው ከፍተኛ ጉዳትና ከፍተኛ በደል እንዳደረሰባቸው ለሶስት ቀን ያህል ታስረው እሳቸው መውጣታቸውን ለሎሊት እያጫወቷት ነበረ። በጣም በሀገሩ ላይ የታወቀ በልማቱም በሁሉም ነገር የሚሳተፍ መልካም ባለሙያ ነው ተብሎ የሚጠራ ስሙ ስለሆነ ሰውየው እጀረጅም በሆኑ በሶስት ቀኑ እንዲፈታ አድርጎታል። በማለት ነገሮችን ሲነግሯት ነበረ። እጅጉን በጣም አዝና ሉሊት ሁሉንም ነገር እኔ እድለቢስ ነኝ በጣም ብላ በእናቷ በሆነው ነገር ሁሉ አዝና ስልኩን ዘግተዋል ማለት ነው። ዴቭ ከመንገድ ላይ አግኝቷት ነበረ። ቁጭ ብላ ተክዛለች። ሉሊት እንደ ድሮ ፈገግታ አይታይባትም። ክዝ ያለችበትን መንገድ ምን ሆነሽ ነው ሉሊት? በማለት ሲጠይቃት እኔ በቃ የቤተሰቦችን ሰላም መስጠት አልቻልኩም፣ ደስታ መስጠት አልቻልኩም። ስለዚህ ዝም ብዬ ያን የተባለውን ሰው አግብቼ የቤተሰቦችን ደስታ ላስቀድም በማለት ወደሱ ስትነግረው ነበረ። ዴብ እጅግ በጣም ደንግጦ ሁለተኛ ይህን ቃላት አትጠቀሚው! በማለት ዴብ ሲያስተባብል አይተናል። ዴብ ለምንድን ነው ይሄንን ያለው? ሉሊት ነገ ተስፋ ያላት ለሀገር ለወገን የምትጠቅም ለእናት ለአባቷ ብቻ ሳይሆን ትልቅ ደረጃ መድረስ የምትችል በመሆኗ እንደሱ አይነቶችን እና እንደ ሉሊት አይነቶችን ለመጥቀም እና ለመርዳት አስቦ ነው ይህን ያደረገው። ከሙሽርነቷ ላይ አስጠፍቶ ይዞ መጥቶ ዛሬ ቤቱ ላይ ይህ ሁሉ እሳት ተለኩሶበት የሚኖር ያለው እናም በስስት እየተመለከታት ብዙ ጊዜውን የሚያጠፋው ለሉሊት ነው ማለት ነው። አሁን ላይ ባንቴሩን ታክሞ እንደሚድን ተስፋ እንዳለው እንዲሁም ደግሞ ፈረንጆች በሚመጡ ጊዜ እየተጻጻፈለት እንደሆነ እና ሌላ አንድ ቻንስ ሀምሳ ሀምሳ የሚሆን እድል አለው የመዳን ስላተባለ ይህንን እድል ሊሞክርለት ዝግጅት ላይ ነው ማለት ነው። ሮዛም አትድልም፣ አንተ መነሳት አትችልም፣ እዚሁ ትንፋቀቃታለህ በማለት ሮዛም ቃላቶቿን ደጋግማ ደጋግማ ስትናገር እየሰማናት ነው። የሮዛ ቃል ወይስ ደግሞ የዴብ ቃል፣ የማን ቃል ሊያሸንፍ ይችላል? ሮዛ ሁሌም ጥላቻ በልቧ ላይ እንደነገሰ ስለሆነ የባንቴሮን መኖር የሮዛ ውርደት ቀን ይፋጠናል ብላ ስለምታስብ አሁን ላይ ባንቴሪዮን በጭራሽ በፍጹም አትፈልገውም ማለት ነው። አሁን ላይ ሳጅን ከእሷ ጋር የሚመሳጠረው ሰው እንደሞተ ተነግሯታል በስልክ እጅግ በጣም አዝናለች። አሁን ላይ እናቷም ጭምቅናት አጋዣ አሁን ማን ሊያገዛት ይችላል? ባንቴሪዮን መነሳቱ አይቀርም የጊዜ ሂደት እንጂ። ከሮዛ ጋር ያለውን ፍጥቻ እንዴት ሊያደርጉት ይችላሉ? ዴቪስ የሮዛን ማንነት ከየት በኩል ይሆን የሚሰማው ማንነቷን አልመቼ ነው የሚሰማው? በጣም ከባድ እና ከባድ ችግር ይገጥማታል ማለት ነው።